ሰላም ወራህመቱላሂ ወበረካቱ። ያ ብሙን ደሻይ ተከታታዮች ሰላም ናችሁ? እንደት ናችሁ? ዛሬ ያቸው እዚህ ሁለት ጓደኞቼን አግኝቻቸው እዚህ ሁለት ማለት ነው፣ ባህርተኛ ባህርተኛ ናቸው። እሚሮጥ ና አዳምጧቸው። ይህ አልይ አብዱላይ ጥርዛችን ነው፣ ለሀጃ ፈልገን አገኘን። አዎ ጥርዛችን ነው፣ አልይ አብዱላይ ይባላል። ይህን ታውቁታላችሁ ይሄ ሰር ዝናቡ ይባላል ደግሞ ተጠርሰው፣ ዛሬ አቀባበል እያደረግንላቸው ነው። ኢንሻአላህ በአላህ ፈቃድ ማነው እነሱ አቀባበል እየተደረገ ነው። አንተው ጋር ይካላ አገር ወልቃሪ

አምስት ነው። ሁለት ሺህ አስር ሁለት ሺህ አስር ያ ጊዜ ነው። ብቻ አዎ ለበሁለት ሺህ አስር ነው የተለያየ ሁለት ሺህ አስር እናንተም ትገናኛላችሁ። ሳይዞች መገናኘት አይቀር ነው። እንዴት ተገናኝተናል ዛሬ ማለት ነው። አንተ አሁን ሚስቱን ናፍቀሃል። ወደ ልጅ ምን ነው ወደ ጉባ ጋር ዛሬ ነው

ምን ይሸጣን ብላችሁ ትንሳኤ ታምናላችሁ? ሁለት ሊትር ሽንኩርት የተባለው ማለት ነው፣ ስድስት መቶ ሺህ ብር ነው የተሸጠው እና ስለዚህ ኪሳራ ከባድ ናት የኢትዮጵያ ምድር ማለት ነው። ኢትዮጵያ ለመኖር አትበቃም በአሁኑ ሰዓት። እና ሰላም ሁኑ ይዟችሁ አብሽሩ፣ በያላችሁበት ሰላማችሁ ይብዛና፣ አሁን ሰዓት ፈታ ብሎ የሚኖር ሰው ፈታ ብሎ የሚኖር ሰው ምን አይነት ምን አይነት ሰዎች ናቸው ፈታ ብሎ የሚኖር ሰው እማስቡ ፈታ ብሎ የሚኖሩ ሰው ለእለት ፌር የሆኑ ሰዎች? ምን ምን የሚያወጣቀር አ አሽፌር እና ሀገበሬ ማለው ብሬ ያለው አላት። ኧረ ወዲያ እሱን ተውና ሽፌር ነው ሊሆና ኑሮ ያለው አለ እና እውነቷን ነው። ሽፌር ቢያንስ ቢያንስ በቀን ብዛት ሌላው ቢቀር ሰላሙን ፈታ ብሎ ይውላል። ለዕለት ገቢውን ይዞ ይውላል። ለወደፊት ግን አርባና ስለሌለው ለዕለት ግን ፈታ ብሎ ይኖራል። ሽፌር ማለት ነው። አዎ ዳይ ይኖራል። ሽፍርና ግን የሚኖርበት ኑሮ ያ ግዜው ነው እንጂ ለጊዜው ነው እንጂ፣ ወደፊት አያስብም። ወደፊት ለነገ አያስብም። ለዛሬ ብቻ የሚኖረው አዎ። ደሞ የሰው ልጅ ለዛሬ ከኖረ ደሞ ለነገ ደሞ ፈጣሪ ነው የሚያውቁ። እሱንም ማን ሊያውቃ የሚያውቁ። አዎ፣ እና እንደዛ ነው አፍቶ፣ ከዚያ በኋላ እንዲያውቃ። አዎ። አሁን እንደው ዘመዶችን አስጨነቃቸው። አሁን ኢትዮጵያ እንዳይገቡ አናቃቸው። ሰው ስደት ያላችሁ አይዛችሁ በርቱ። እንደው ነው የኢትዮጵያ ኑሮ በጣም ቆንጅዬ ነው። ዝም ብሉ የየ ልጁ መምጣት እንዲያመጡ ስለሚፈልግ ነው፣ ወደ ሳውዲ መምጣት ስለሚፈልግ ስለማውቁበት ነው። እኔ እና ብዙም አትስሙት። ሰብስክራይብ ሸር አድርጉ። እንደዚህ የመጣን እንትናለ ፎሎ አድርጉን። ምን ችግር አለው? ፎሎ ብታደርጉኝ እኔ ወንድማችሁ አይደለሁም? ምን ችግር አለው? አላሳዝናችሁም። አላሳዝናችሁም። ፎሎ ፎሎ ፎሎ ፎሎ ሰብስክራይብ ሸር ማድረጋችሁን አትዘንጉ። አድርጉልን። ምን ችግር አለው? አይከፈል በትን ሳብ ሳብ ሳብ እያደረጋችሁ ከማየት አዎ ላይ ተከታተሉት። ጫን ምላስ መልክ ጣን ጫን ኮሜንቷን ጫን እንደዚህ እንደዚህ እንደዚህ አይነት ነው። ምን አሻችሁ? ምን ምን ችግር አለው? ለራሳችሁ እየተፈረጃችሁ ነው። ይሄ ምንም ችግር የለውም ማለት ነው። እና እንደ ሳውዲ አረቢያ፣ እንደው በሳውዲ አረቢያ በዚያ በዚያ ያለ ኑሮ ነበር የፈለግነው። ይኸውላችሁ ሳውዲን እምቢ አለና አላህ እምቢ አለ